ሰላም ጤና ይስጥልን። ወደ ካፒታል ጋዜጣ ቤተሰቦቻችን በሳምንቱ እየተከሰቱ አነጋጋሪ የቢዝነስ እና ኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል የዓለም አቀፍ የንግድ ምክር ቤት ላይ ኢትዮጵያ በጀመረችው ጉዳይ እንድትፈጥን ጠይቋል። ጉዳዩ ምንድን ነው? በዝርዝር ይዘናል። አለመግባባት ወደ ድርድር እንዲሄድ መጠየቁ እንዲሁም ሌሎች መረጃዎችን አካተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እየወዳጁ እያለን ወደ ቀዳሚው መረጃዎችን አቀናን። የዕዳ ሽግሽግ ባይኖር ኖሮም ኢትዮጵያ በዚህ ዓመት 2.8 ቢሊዮን ዶላር ዕዳ ትከፍል ነበር ተባለም። የኢትዮጵያ መንግስት ለ2017 በጀት ዓመት የነበረውን ከፍተኛ የዕዳ ጫና በግልጽ ማስቀመጡ ተገልጿል። የፕላንና ልማት ሚኒስትሯ ፍጹም አሰፋ እንደተናገሩት ምቹ የዕዳ ማስተካከያ ወይም ሽግሽግ ባይኖር ኖሮ ሀገሪቷ በዚህ ዓመት ብቻ 2.8 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል ግድ ይላት ነበር ሲሉም ተደምጠዋል። ይሁን እንጂ መንግስት በግሩፕ ሀያ ጋራ ማዕቀፍ ውስጥ ከበዳሪ ሀገራት ኮሚቴዎች ጋርም ባደረገው ድርድር 1.9 ዶላር ብቻ ይከፍላል የተባለው ይህ የዕዳ ሽግሽጉም በግምት 1 ቢሊዮን ዶላር የሚሆን እፎይታ እንዳስገኘላቸውም ሚኒስትሩ አመላክተዋል። በተጨማሪም በ2016 በጀት ዓመት መገባደጃ ላይም የሀገሪቷ አጠቃላይ ውጭ ዕዳ ከሀገር ውስጥ አጠቃላይ ምርት ወይም ጂዲፒ ጋር ሲነጻጽር

13.7 በመቶ እንደነበረ ፍጹም አሰፋ አብራርቷል። በአጠቃላይ የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባካሄደው ውይይት በመር በመር ደረጃ 3.5 ቢሊዮን ዶላር የሚሆን የዕዳ ፎይታ ስምምነት ላይ ደርሷል። ይህ ስምምነት እንደተገለጸው በ2017 የ1.5 ቢሊዮን ዶላር፣ በ2018 የ400 ሚሊዮን ዶላር፣ በ2019 የ500 ሚሊዮን እንዲሁም በ2020 ደግሞ የ1.5 ቢሊዮን ዶላር የእዳ ሽግሽግን ያካተተ ነው። የገንዘብ ሚኒስቴር በግሩፕ 20 የጋራ ማዕቀፍ ውስጥ ከበዳ ተሽከርካሪዎች ጋር በተደረሰው ስምምነት የተሰማውን ደስታ የገለጸም ሲሆን ይህ ስምምነት በግምት 8.4 ቢሊዮን ዶላር የሚደርስ የውጭ እዳን የሚሸፍን ነው። በተጨማሪም ከ2023 እስከ 2028 ባለው ጊዜ ውስጥ 2.5 ቢሊዮን ዶላር የሚሆን የእዳ አገልግሎት እፎይታ የሚገኝም ሲሆን ይህም የአገሪቱን የውጭ ክፍያ ሁኔታን በማሻሻል ትልቅ አስተዋጽኦ እንደሚኖረው ይጠበቃል። ወደ ቀጣይ መረጃችን አቀና የአሜሪካ መንግስት በቅርቡ ባሳወቀው የንግድ ታሪፍ ምክንያት ዓለም አቀፍ የንግድ ስርዓቱም ከፍተኛ መስተጓጎል እየገጠመ መሆኑም ዓለም አቀፍ የንግድ ምክር ቤቱ አሳውቋል። አሜሪካ ከዓለም ንግድ 13 በመቶ የምትይዝ ቢሆንም አዳዲስ የንግድ እንቅፋቶችን እያስገባች ባለበት በዚህ ወቅት የብዙ ወገን የንግድ ስርዓቱ ማደስ አስፈላጊ መሆኑ አጽንኦ ተሰጥቶበታል። የንግድ ምክር ቤቱ ዋና ጸሐፊ ጆን ዴንፅን ለካፒታል እንደተናገሩት የቀረው ዓለም ይህን 77 በመቶ ኢኮኖሚ ኃይሎች ያካተተ ነው ያንን ስርዓት ለመጠበቅ ቁርጠኛነን የእኛ ስራ ስርዓቱን ማደስ ነው ሲሉ ተደምጧል። ምክር ቤቱ ኢትዮጵያ ወደ ዓለም የንግድ ድርጅት የምታደርገውን የትብብር ሂደት እንድታፋጥን በንቃት እየገፋ ሲሆን፣ ይህም እጅግ ከፍተኛ ጥቅሞች ሊያስገኝ እንደሚችል አመላክቷል። ሆኖም ድርጅቱ ጠንካራ ተቋም ሆኖ መቀጠል እንዳለበትም አሳስበዋል። ዋና ጸሐፊው እንዳሉትም ተቋሙ እየተዳከመ ከሆነ መቀላቀል ብዙ ፋይዳ የለውም። ስለዚህ እኛ ከኢትዮጵያና ከአፍሪካ ሀገራት ጋር በመሆን ጠንካራ ስርዓት እንዲኖረን እንፈልጋለን ብለዋል። ነገር ግን ያንን ስርዓት እናድስና ለ21ኛው ክፍለ ዘመን ተስማ

ኢባቶሎ እና የባንኮች የአገልግሎት ክፍያ ለመግባባት ወደ ድርድር እያመራ ነው ተብሏል። የኢትዮጵያ ባህር ትራንስፖርት እና ሎጂስቲክስ ኢባቶሎም በቅርቡ ባወጣው ማስጠንቀቂያ ምክንያት የተፈጠረው የባንኮች የአገልግሎት ክፍያ ለመግባባት ወደ ድርድር እየተቃረበ መሆኑ ታውቋል። ኢባቶሎ ባንኮች በሚያስከፍሉት ከፍተኛም የዝውውር ክፍያ ላይም ቅሬታውን ካቀረበ በኋላም የፋይናንስ ተቋማቱ ወዳጃዊ መፍትሄ ለመፈለግ ውይይት እንዲደረግ ጠይቋል። መንግስት የሚያስተዳድረው ግዙፉ የሎጂስቲክስ ድርጅት ኢባቶሎም ምንም እንኳን በርካታ ባንኮች የቀረበው የክፍያ አወቃቀር ቢቀበሉም ተጨማሪ ውይይት ለሚፈልጉ አካላት በሩ ክፍት መሆኑን አሳውቋል። ይህ ጉዳይ በባንኮች ማህበር ስብሰባ ላይም በስፋት ተብራርቷል። ባለፈው የካቲት ወር ኢባትሎ ለ24 የአገር ውስጥ ባንኮች በላከው ደብዳቤም በሲቲ ባንክ አካውንቱ ለሚደረጉ ዝውውሮች ከፍተኛ ክፍያ እየተጠየቀ መሆኑን በመግለጽ ስጋቱን አሳውቋል። ድርጅቱ እነዚህ ከፍተኛ ክፍያዎች በስራውና በገበያ ተወዳዳሪነቱ ላይ አሉታዊ ተጽዕኖ እያሳደሩ መሆኑን በጽኑ አሳስቧል። የድርጅቱ የኮርፖሬት አገልግሎት ምክትል ዋና ስራ አስፈጻሚ አቶ ወንድሙ ደንቡ እንደተናገሩት ከፍተኛ የአገልግሎት ክፍያዎች ኩባንያው ወጪውን ለደንበኞች እንዲያስተላልፍ የሚገደድ ሲሆን ይህም በገበያ ውስጥ ያለውን ተወዳዳሪነት በእጅጉ ሊጎዳ ይችላል ብለዋል። ይሁን እንጂ ባንኮች በኢባቶሎ የቀረበው ሀሳብ ላይ ቅሬታቸውን በማሰማት የድርጅቱ አካሄድ ፍታዊ እንዳልሆነ በመተቸት ድርድር መቅደም ነበረበት ሲሉ ተከራክረዋል። ከኢባቶሎ ጋር በስራ ግንኙነት ውስጥ የሚገኝ አንድ የባንክ ፕሬዚዳንት እንደገለጹት ደብዳቤው ከንግድ ውይይት ይልቅ እንደ ትዕዛዝ የተሰማ ሲሆን አሸናፊ የሆነ መፍትሄ ለመፈለግ አስቀድሞ መጋበዝ ይገባ ነበር ብለዋል። ባንኮች የውጭ ምንዛሬ ገቢና አነስተኛ የወለድ መጣኔ ያለው የብድር አቅርቦትን ጨምሮም የስራ ማስኬጃ ወጪዎችን ክፍያዎችንም እንደሚያጸድቁ ይናገራሉ። አንድ የባንክ ፕሬዚዳንት ባንካቸው በተለያዩ የገንዘብ መሳሪያዎች ከሚገኘው የውጭ ምንዛሬ ጋርም የተያዙ ወጪዎችን እንደሚሸፍንናም ከአማካይ የወለድ መጠን በእጅጉ ያነሰ ብድር በመስጠትም ጭምር መሆኑን አብራርተዋል። ኢባትሎ ባንኮች ለአሜሪካ ዶላር ዝውውር አንድ በመቶና ለብር ዝውውር ደግሞ 2.5 በመቶ የአገልግሎት ክፍያ እንዲወስኑ ጥያቄ ጥያቄ ያቀረበ ሲሆን አንዳንድ ባንኮች ሀሳቡን የተቀበሉ ሲሆን ሌሎች ደግሞ እንደገና ለመደራደር ፍላጎት እንዳላቸው ጠቁመዋል። ወደ መጨረሻው መረጃችን አቀናን። ስኬት ባንክ በራሱ ለመቀጠል የሚያስችለው የፋይናንስ አቅም እንዳለው አሳውቋል። በቅርቡ ከተቋቋሙት የኢትዮጵያ ንግድ ባንኮች አንዱ የሆነው ስኬት ባንክ ከሌሎች ባንኮች ጋር ሳይዋሃድ ራሱን ችሎ ለመቀጠል የሚያስችል የፋይናንስ አቅም እንዳለው ገልጿል። ባንኩ የ2016 በጀት ዓመት ከ1.6 ቢሊዮን ብር በላይ ትርፍ ማስመዝገቡን እናም የተከፈለ ካፒታሉ ከ8 ቢሊዮን ብር በላይ መድረሱን ዋና ስራ አስፈጻሚው አቶ ዳምጤ አለማየሁ ገልጿል። ባንኩ ከስድስት መቶ ሺህ በላይ ደንበኞችና በፍጥነት እያሰፋ ያለው ቅርንጫፎችን የሚገለጹ ሲሆን የኢትዮጵያ ብሔራዊ ባንክ ዘርፉን ለማጠናከር ውህደት እያበረታታ ቢሆንም ስኬት ባንክ ዝቅተኛውን የ5 ቢሊዮን ብር የተከፈለ ካፒታል መስፈርት ቀድሞኑ ማለፉን ገልጧል። በተጨማሪ ባንኩ ከዓለም ባንክ ጋር በመተባበር የብድር አመልካቾችን የስንን ቡና ፕሮፋይል በመገምገም የብድር ብቁነትን የሚወስን አዲስ ሳይኮሜትሪክ ሞዴል ይፋ አድርጓል። ይህ ተነሳሽነት ዋስትና ሌላቸውን አነስተኛ ንግድ ስራ ባለቤቶችን ለመደገፍ ያለመ ሲሆን ከሀገሪቱ ኢትዮጵያ ታምርት እንቅስቃሴ ጋርም የሚጣጣም ነው ብሏል። ዋና ስራ አስፈጻሚው የውጭ ባንኮች ወደ ኢትዮጵያ ገበያ መምጣት ለባንካቸው እድገት እድል እንደሚፈጥርላቸው ያላቸውን እምነትም ገልጸዋል። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።